አመን ቀብሮ ነው ይላል ያገሬ ሰው። የማምዬ እንግዲህ ጸባዩዋ በጣም ተቀየረ በሚያሳዝን ሁኔታ። እስከ ዛሬ ድረስ ርብቃ ርብቃ እንዳላለች ዛሬ ግን የፍቹን ወረቀት አምጥታ ፊት ለፊቱ አቤልጋ ቁጭ ያደረገችው እማዬ ምንድን ነው ይሄ ብሎ ሲላት ትሰማኛለህ እርብቃ ማለት በጣም አጭበርባሪና ቀጣፊ ሴት ነች፣ ስለዚህ ትፈታታለህ ብላ ግግም አለች አረማ እየተረጋጌ በፍጹም እንደዚህማ ሊሆን አይችልም ብሎ ቢላትም እንኳ አልሰማህም፣ ነገርኩህ እኔን እናትህን የምትወድና የምታከብር ከሆነ ዛሬውኑ ይህንን የፍች ወረቀት ትፈርመዋለህ፣ ካልሆነ ግን ወይ ከእኔ ወይ ከሚስትህ አንዳችንን ተመርጣለህ ብላ አጣብቂ ውስጥ ከተተችው እርብቃ ርብቃ በጣም በመደንገጥ እና በጣም በማዘን እራሷን ስታ ወደቀች። ሆስፒታል በሄደችበት አጋጣሚ ፈጣሪ ረድቶሻል፣ እናም ልጁ በህይወት አለ፣ ያሳዝናል ነፍሰ ጡርነሽ ብሎ ሲላት አቤል ደነገጠ። አንቺ ሼታ፣ ቆይ፣ ልጅ የለም መድኃኒቱን ተጠቅሜዋለሁ ብለሽ አልነበር እንዴ ዛሬ ጧት? አቤል ተረጋጋ፣ ላስረዳ፣ ተረጋጋ እያለች ብትለውም እንኳ አይ ለካ እማዬ ልክ ነበረች ማለት፣ ወረቀቱን ማንጣቷ። ውሸታምና ውሸታምና ቀጣፊ፣ አጭበርባሪ መሆንሽን እማዬ ነግራ ነበረ። ከዚህ በሰላም እንውጣ እንጂ ከዚህ ከሆስፒታል እንደወጣን ወረቀቱን እፈርመዋለሁ። ምን አቤል? አዎ። አዩ አዩ፣ ይህንን አጋጣሚ ተጠቅሞ። ርብቃ ችግር የለውም ከፈለግሽም እኔ ቤት እናርፋለን። እኔ የተከራይሁበት ቤት አለ። በእርግጥ እንደዚህ እንደናበልበት በጣም ቆንጆና ሰፊ ሀብታም አይደለም፣ ነገር ግን ምንም ችግር የለውም ብሎ አላት። እርብቃም ለሪች ደወለች እና እሪች ጉርሁኝ አለሁኝ፣ ምን ላደርግ ነው ልጄ በህይወት አለ፣ ነገር ግን ማሚና እንዲሁም ደግሞ አቤል ተቀይረውብኛል። ምን አዎ፣ በማላውቀውና ምንም ባልጠረጠርኩት ጉዳይ ጭራሽ የፍቹን ወረቀት እራሴ እንዳጋባኋችሁ እራሴ አፋታችኋለሁኝ ብላ ወረቀቱን አመጣች። እናም ከዚህ አጋጣሚ እራሴን ስች ስወድቅ ሆስፒታል እንደወሰደኝ አቤል የልጁን ጉዳይ አወቀ። እናም እኔን እንደ ውሸታምና እንደ ቀጣፊ አድርጎ ጠረጠረኝ። ድሮም ነግሬሽ ነበር ርብቃ ያ ልጅ እንደማይሆንሽ፣ የራስሽን ህይወት እያመሰቃቀልሽ ነው ያለሽው። እንደዚህም አትበይ፣ በሰላም ነበርን እኮ ዛሬ እንደውም ማሚ ከተቀየረች በኋላ ከጧታ ጀምሮ ሲንከባከበ የነበረ ብታይ በጣም ጥሩ ፍቅር እየሰጠኝ ነበር። ነገር ግን እንዴትና መቼ፣ እንዴት ተቀየረ በማላውቀው ጉዳይ ተቀየረ እንጂ እና አሁን ምንድነው የሚሆነው? አዩ ከባድ ነገር ርብቃን እንዲታረግለት ጠየቀችው። እሱም እንደምንም ብለሽ ገንዘብ፣ በጣም ብዙ ገንዘብ ትሰጭኛለሽ፣ ችግር ውስጥ ነኛለሁ አለ። ምን? አዎ አቤል በጣም ሀብታም ስለሆነ ገንዘብ ስላለው ብር ጠይቂው። ደግሞ አንቺ ከጠየቅሹ ምንም አይልሽ። አሁን ላይ በደንብ እየተግባባችሁና እየተቀራረባችሁ ስለሆነ ይሄንን አጋጣሚ ተጠቀሚበት ብሎ አላት። ግን እኔ ላይ ችግር አይፈጥርም? ማለቴ አቤል ገንዘብ ወዳጅ ናት ምናምን አይለኝም? አረ በፍጹም አቤል ማለት እኮ በጣም የዋህና ሩህሩህ ነው። አንቺ ላይ ስለሚጮህብሽ ያው ሳያስበው ወደ ሚስት አለም ስለተቀላቀለ ነው እንጂ በጣም የዋህ ልጅ ነው ብሎ ስብክ ካደረጋት አዙ አዙ ከዚህ በኋላ ትሰማኛለህ። ምንም እንኳ ለቃየ ብትሆን ነገር ግን መቲ ላይ እየተጫወክባት ስለሆነ ከዚህ በኋላ ስራውን አልሰራም ብላስጠነቀቀችው ለምንድን ነገር ኮ ቆይ አንተ ሰባአራ ሳንቲም መች ትሰጠኛለህና፣ እንደውም ከገባ በኋላ እዝ ቤት በጣም ምርጥ ፈዋ እየተፈወስኩ ነው እና እንደውም ስራውን አልፈልግም ብላ ስትል እዋክሽ እኔ ኩ መቲናኔ በፍቅር ግንኙነት ውስጥ መጣላት ያለ አይደለም እንዴ? ስለዚህ በማለው በማናቀው ጉዳይ እየተጨቃጨቅና ያለ ነው። ደግሞ ይሄ ያለ ነገር ነው። እኔ ግን መቲን በፍጹም እንድታስቀይማት አልፈልግም። ካልሆነ ግን ከኔ ጋር ነው ጠብህ፣ ብላ ግግም አለችው። አልሆነ አልሰራም፣ እንደውም እውነቱን ለማ ሚናገርና እወጣለሁ ስትል፣ ተረጋጊ፣ ሁሉንም ነገር ዛሬ አስተካክለዋለሁ። እሺ መቲን ዛሬ ሂደህ ታርቀህ ፍቅር ካልሰጥሃት እኔን አያድርገኝ እኔ ያዙ ሁሉንም ነገር ነው የምናዘዘው ብላለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን፣ ሰላም ነው፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ርብቃ ድራማ እንደቀጠለ ይገኛል። ዛሬ ማሚ ከመግባቷ አዙን ጠራች እና፣ ዛሬ ቁርስ የለም እንዴ ብላ አለቻት። አረ ቁርስ አለ ብላ ቅርብ ስታደርግላት ናይን ብላ ብላ አለቻት። አዙ መድኃኒቱን ለመስጠት ስለሆነ አላማዋ፣ በፍጹም እኔማ ጠግብ ያለሁ አለች። እንዴ ከመቼ ወዲህ ነው አንቺ የጠገብሽው? ማለቴ ምግብ እምቢ ያልሽው? ይሄማ ዛሬ ድንብር ብርሽ ወጥቷል። ስለዚህ ይህን ምግብ ብትወስዱ ይሻላል። ነገር ግን ያች ርብቃ የት ናት ብሎ ብላ ጠየቀች። ርብቃማ ከአቤል ጋሩም ናቸው። ለምንድነው እስካሁን ድረስ ያልተነሳችው? አንቺን ስራ ለምንድነው ማታገዝሽ? አምባ ጓሮ አፈላች እንዴ? አረማሚ ተረጋጊ። እስከ ዛሬ እኮ እንደዚህ ብለሽ አታውቂም። ዛሬ አልኩኛ ይህሽ ቀስቅሻት ብላ ስትል እኔማ በባለፈው አቤል ጓ ብሎብኛል። አሁን ላይ ግን በፍጹም አልሄድም። ማዘሯ እና ደግሞ እኔን ትባያለሽ ካልሽኝ እዛው ሂጄ ክችን ብበላ ይሻለኛል፣ ብላ እንጀራውን ይዛ ሂዳ ወደ ክችን ገባይ በሌላ በኩል አቤል እና ርብቃ ግን እዚህ መሬት ላይ ተመችቶች ነው እንደምተኛው ብሎ ሲላት፣ አዎ አቤላ፣ በጣም ተመችቶኛል። አረ ርብቃ አይመስለኝም። ለማንኛውም ከነገ ጀምረሽ አንቺ አልጋው ላይ፣ እኔ ደግሞ እታችተኛለሁ ብሎ አላት። አረ በፍጹም ትሰምኛለሽ። ርብቃ እኔ መከራከር ደስ አይለኝም የሚከራከረኝም ሰው አልወድም ብሎ አላት። አይ መከራከር እኮ አይደለም ነገር ግን አንተ በፍጹም አትኛም። አልኩህ። ለምን ስለማይመች ነው። ታዲያ ላንቺ ያልተመቸሽን? እንዴት ላንቺ አልተመቸሽን እንዴት ለእኔ እንደዚህ ትያለሽ? ለማንኛውም ስትል በሩን ብርግድ አድርጋው ማሚ ገባች። ቆይ አንቺ አትነሽም እንዴት ስትል፣ እንዴ ማሚ እሺ፣ እንኳን ሰላም መጣሽ፣ እንዴት አደርሽ ስትል፣ ደህና ብላ የጎሪጥ አየቻት። ከዛም ደነገጠ አቤል። ማሚ ምን ሆነሽ ነው? ተነሽ አዙ ነገጃት። እሺ ማሚ ያግዛለሁ። እንዴ በፍጹም አይሆንም። አየ ለምንድን ነው ማለቴ፣ ሰራተኛ የተቀጠረው ርብቃን ለማገዝ አይደል እንዴ? ርብቃ እንድታርፍ፣ ሰራተኛዋ ደግሞ እንድትሰራ። አሁን ፈለኩኛ፣ አንተ ምን አገባ እንዴ? ጭራሽ ቤት ውስጥ ቁጭ ልታደርጋት ነው እንዴ ብላ ስትል፣ አቤል እባክህ፣ በእኔ ምክንያት እንድትጣሉ አልፈልግም። ምክንያቱም እኔ ሂጅ እሰራለሁ ብላ ከጅን ስትሄድ፣ አዙዬ ደግሞ ዳቦዋን በሽሮዋ እየበላች አገኘቻት። ለማንኛውም ስራ ላሰራሽ? ምን? አዎ እንዴ ርብቃ፣ ዛሬ ግን ማዘሯ ምን ሆና ነው? ምን ሆነች አላውቅም። ማለቴ ገና በጠዋቱ ጓጓ እያለች ነው። ምናልባት ደግማት ወይም የሆነ ነገር አስጨንቋት ይሆናል። እንደዛ ከሆነ ጥሩ። ለማንኛውም ላገዝሽ? አረ እንደዛ አትበይ፣ አንቺ ብታርፊ ይሻልሻል። እኔ ሂጄ እሰራለሁኝ። አረ በፍጹም ላማስልልሽ፣ እያለች ወጡን ስታማስል ለካ ሸተታትና ቶሎ ወደ ሽንት ቤት ገባች። አዙም ደነገጠችና፣ አራቤላ ልጅቷ ታማለች። ማን እርብቃነታ። አብሯት ሽንት ቤት ስቃይዋን አብሮ ተሰቃየ። እኔኮ ነግሬሽ ነበረ ማሚ እንደምንም ብዬ እኔ አሳምናታለሁ። አያ አቤል፣ ዛሬ ግን ማሚ መሆኗ ነው ያስቀየምኳት ነገር አለ እንዴ? አረ በፍጹም አንቺ አላስቀየምሻትም። ግን ምናልባት እናቴ አንዳንዴ እንደዚህ ናት። ማለቴ የስራ ጫና ምናምን ሲሆንባት እንደዚህ ይሆናል። ስለዚህ ምንም ችግር የለው። እሺ እንደዛ ከሆነ አሁን ደህና ስለሆንኩኝ ወደ ሳሎን እንሄድና እንጫወት ብላ ሳሎን እየተጫወቱ ባሉበት ሰዓት አዩ አዩና መቲ ዛሬ ይቅርታ ጠየቃት። እሷም ደግሞ ሁሌ የምትፈልገኝ ለራስ ጥቅምና ጥቅም ብቻ ነው። አንድ ቀን ስለ እኔ ስሜት ወይም ደግሞ እኔ ስለማደርገው ነገር አይጨግህም። ሁሌ ስለ ራስና ስለ ራስ ብቻ ነው። እንደዛ ማለት ይኮ አይደለም እባክሽ ሽማቲ ይቅርታ አድርጌለኝ። ነገር ግን ያንን ካርታ ሁሌም የግድ በእጅ ማስገባት አለብኝ። አንቺ ደግሞ አዙን እንደምንም ብለሽ ማሳመን አለብሽ። ስለዚህ ልትረዳን ይገባል። ለነገ ህይወታችን እኮ ነው እያለ ሲላት፣ እሷም ደግሞ ለአንዴ እና ለመጨረሻ ጊዜ ነው። ሁለተኛ ግን እኔን የሆነ ነገር አድርጋለሁ ብትለኝ እመነኛ፣ ዩ ህይወትህን የማመሰቃቅልህ። እኔ የማልፈልገው ወንድ ጋር ሳድር የነበረው ላንተ ህይወት መሳካትና አንተ ደስተኛ እንድትሆን ነው እንጂ ወድጆውና ፈቅጆው መሰለክ እንዲያቤልን። እሺ፣ አሁን ለዛ በቃ ይቅርታ ጠይቅሽ አለሁኝ ብሎ ይቅርታ ጠየቃትና አብረው አደሩ። አዩ አዩ ርብቃ ጋር መጣና እሺ፣ እንዴት ሆነ? ማለቴ ቤቢ እኔ ምልሽ ቤቢ እያደገ አይደለም እንዴ አረ እኔ እንጃ ማለቴ እቹ አላውቅም ለምንድን ነው የማታየው ማለቴ ሆስፒታል ምናምን የሚባል ነገር እኮ አለ አይ በፍጹም ምክንያቱም ሆስፒታል ከሄድኩኝ አቤል የሆነ ነገር ይጠረጥራል ከዛ ደግሞ ችግር ውስጥ እንገባለን እኔ ደግሞ ከሱ ጋር አሁን ላይ መጣላት አልፈልግም ነገር ግን ከአቤል በማርገዜ በጣም እድለኛ ነኝ ምክንያቱም እሱ ባያፈቅረኝም እንኳ እኔ ማፈቅረዋለሁ አረ እንደዛ አትበይ ርብቃ የልብ ጓደኛ ለመቼ ነው ታዲያ ዘመናዊ የሚባል ነገር እኮ አለ። ለማንኛውም አንድ ቀን አቤል በማይኖርበት ሰዓት አመቻችተን አንቺ ልጅሽን ታየዋለሽ። እውነትህን ነው? አዎና፣ በሚገባ ስለዚህ ምንም ችግር የለውም። እንድትጨናነቂም አልፈልግም። ሂደን እናየዋለን ብሎ አላት። ከዛን እሺ፣ እንደዛ ከሆነማ በጣም ደስ ይለኛል ብላ አመሰግናለሁ አለችው። አሱም፣ ግን ካንቺ የሆነ ነገር እፈልጋለሁኝ ብሎ አስገደዳት። እናም ርብቃ ከመደንገጧ የተነሳ እሺ ላስብበት እችላለሁ፣ ማለቴ ችግር ውስጥ ማያስገባኝ ከሆነ አዩ አዩ፣ አሁን ላይ አዙን እያስገደዳትም ይገኛል። እህናም ማዘሯን የግድ ማሳመን አለብሽ በሆነ ነገር ርብቃን እንድትጠላት ርብቃን ደግሞ ወደ እኔ እንድትመጣ አንቺንም እንድትፈልግሽ ጓደኛ እንድታደርግሽ ማድረግ አለብሽ። ምን? እኔን አረሷ አትጠጋኝም። ነገርኩሽ፣ ርብቃ በጣም የዋህና ሚስኪን ነች። ስለዚህ እያንዳንዱ ነገር ልትነግርሽ ትችላለች። ከየት እንደመጣይ፣ ምን እንዳላት፣ ምን እንደሌላት ማጣራት አለብሽ ብሎ አላት። እሺ፣ አንተ ካልክ እንግዲህ። አንተን ባይሆን መቲ ላለመጉዳት ጥረት ብታደርግ ይሻልሃል። ተጎዳሃት ግን እመነኝ እኔ ራሴ ነኝ የምጎዳህ ብላ አስጠነቀቀችው። እሱም ደግሞ እሺ አንቺ ያልሽኝም በሙሉ አደርጋለሁኝ ብሎ አላት። አቤላ አቤላ፣ አዩነ፣ እንግዲህ አጎቴ የለም። ስለዚህ ከዚህ በኋላ ካርታውን የሆነ ነገር ማድረግ አለብን። ለምንድን? ማለት ስሙ ያለው በእኔ ስም አይደለ? ሁሉንም ነገር ማዟዟር አለብን። አረ እንደዛ ትበል፣ አቤላ ተረጋጋ። አይ ምንም የምንረጋጋበት ነገር የለም። ወረቀቶቹን በሙሉ አሁን ማስተካከል አለብን፣ መፍጠን አለብን። እዚህ ቤት ያለውን ጉዳይ ታውቃለህ። አንተና እኔ መተባበር አለብን ብሎ አለው። ቢሆንም እንኳ አዩ ምንም ባይስማማበትም እሺ ለማንኛውም አስብበታለሁ አለ። ማሚ በስተመጨረሻ ጉድ አፈላች። አመጣችና ወረቀቱን ፊት ለፊት ቁጭ አደረገችው። ተሰማኛለህ፣ ርብቃን እንደማትወዳትና እንደማታፈቅራ ታውቃለሁ። እናስ እናማ መፍታት አለብህ። እኔው እንዳጋባሁህ እኔ ራሴ አፋትሃለሁኝ እማዬ፣ እያበርሽ ነው እንዴ? በፍጹም አላበርኩም፣ ነገርኩ። ወይኔን ወይ ርብቃ መምረጥ አለብህ። ስለዚህ ትፈታታለህ፣ ብላ ግግም አለች። ርብቃ ስትሰማ በጣም ደነገጠች። ቆይ ማሚ በዚህ ልክ የተቀየረችው ምን አድርጊያት ነው? ወይስ ደግሞ ያች መቲ አግኝታ ሁሉንም ነገር ነግራት ይሆን? ማለቴ ከዚህ ቀደም ፍቅረኛ እንዳለው። ወይኔ ጉደያለች። ደነገጠች፣ ርብቃ በጣም ደነነ